ናይትድ ስቴት የደቡብ ካሊፎርኒያ አላስካ አገረ ስብከት በ2017 ዓመተ ምሕረት የበጀተ ዘመን እዚህ ላይ እንዲያው ለማሳሰብ ያህል አላስካ የሚባል አገረ ስብከት ስሙ ይጠራል እንጂ ምንም አጥቢያ ቤተ ክርስቲያን የለውም እና እንዲያው ለወደፊት ቢታሰብበት ላሳስብ ፈልጋለሁ። የቤተ ክርስቲያኒቱን የአደባባይ በዓላት በተመለከተ በሰሜን አሜሪካ ጥምቀት በሎስ አንጀለስ የመጀመሪያው በመሆኑ ይህ በዓል በትልቅ ሲከበር የኖረ ብፁዕ ወቅዱስ አቡነ መርቆሪዎስ እንዲሁም ከ13 በላይ ሊቃነ ጳጳሳት እየተገኙ የሚያከብሩት በዓል የነበረ ነው። ይህ በዓል በየአመቱ ከመቶ ሀያ ሺህ ዶላር በላይ አሁንም የመስቀልና የጥምቀት በዓላትን በዚሁ አመትም በፍቅርና በአንድነት ተከብሮ ውሏል። ሁለት ስብከተ ወንጌልን በተመለከተ በሀገረ ስብከታችን ስር የሚገኙ አድባራት የወንጌል ጉባኤ ተጠናክሮ እየቀጠለ ሲሆን በተለይ ወጣቶች የቤተ ክርስቲያናቸውን ዶግማና ቀኖና በሚገባ እንዲያውቁና እንዲረዱ ዘመኑ ለሚያነሳውም መንፈሳዊና የሥነ ምግባር ጥያቄዎች ተገቢ የሆነ ኦርቶዶክሳዊ መልስ እንዲጨብጡ በማድረግ ተከታታይ ትምህርት ተሰጥቷል። በዚህ መሰረት በሀገረ ስብከታችን ተወልዶ ያደገው ዲያቆን ምህረት በቦስተን ግዛት ዩኤስኤ በተደረገው የሃይማኖት ውይይት ኦርቶዶክስ ተዋህዶ አስተምሮን በአስደናቂ ሁኔታ በማቅረቡ በመላው ዓለም በማህበራዊ ማሰራጫ ተቋማት መነጋገሪያ የሆነው እና አሐት አብያተ ክርስቲያናትም ለሌሎችም ጥንታውያን ዓለም አብያተ ክርስቲያናት አባቶች ደስታቸውን ገልጠዋል። ይህ ውይይት የፕሮቴስታንቱንም የተለያየ ሃይማኖትን የሚያወያይ ድርጅት ነው። ይህ ልጅ የኦርቶዶክስ ሃይማኖትን ወክሎ ነው የተከራከረው እና የዚህ መከራከር የአንድ ሰው ሳይሆን በመላ ዓለም ለምትገኘ ቤተክርስቲያን ጉዳይ ስለሆነ ታላቅ ውይይት እንደነበረ ነው የምናየው። በተለይም የግብፅ ኦርቶዶክስ ቤተክርስቲያን ፓትርያርክ ቴዎድሮስ በጽሕፈት ቤታቸው ጋብዘው ተቀብለው ትልቅ ምስጋና አቅርበው ለወደፊቱም ለቀጣዩ ትውልድ ተስፋ እንደሚሆን አበረታተው ባርከውታል። ዲያቆን ምህረት ይህ ብቻ አይደለም ዲያቆን ምህረት ይህ ብቻ አይደለም፣ ራሱን ችሎ ክብረ በዓላትንና መዝሙር ይቆማል። ይህን ስንመለከት በአባቶች ፈንታ ልጆች ተወለዱልሽ እያል እግዚአብሔርን እያመሰገን እንኳን ደስ አለን እንላለን። ሰንበት ትምህርትን በተመለከተ በየሳምንቱ ረቡዕ ኮሌጅ ለገቡ ልጆች እድሜያቸውን የመጠነ ሃይማኖታዊ ትምህርት ይሰጣቸዋል። አሜሪካ ለተወለዱ ልጆች የፊደል የቃል የቅዳሴ ትምህርት እየተሰጣቸው ይገኛል። ብዙ ዲያቆናትና መዘምራንም ቤተክርስቲያናቸውን እያገለገሉ ይገኛሉ። አራት ምግባረ ሰናይን በተመለከተ በሰሜኑ ጦርነት በፊትም ሆነ በኋላ በዋግምራ፣ ሰሜን ወሎ፣ ደቡብ ወሎ፣ አጣዬ፣ ደባርቅ፣ ዴራ አካባቢ ብዙ እርዳታ ያደረግን ቢሆንም በዚህ ዓመትም ለአብነት መምህራን ለሌሎችም በጣም ለተጎዱት በጽራርያም ቅድስት ማርያም ቤተ ክርስቲያን ከ60 ዶላር በላይ በደብረ ጽዮን ድንግል ማርያም ቤተ ክርስቲያን ከ50 ዶላር በላይ በደብረ ሳይል ሳንዲያጎ ቅዱስ ገብርኤል ቤተ ክርስቲያን በዋልድባ የሚገኙት ለእናቶች ገዳም አንድ ሚሊዮን ስምንት መቶ ሺህ ብር የሚያወጣ ወፍጮ ተገዝቶ ተሰጥቷቸዋል። ማጠቃለያ አገረ ስብከታችን የቆዩ አገረ ስብከታችን በሀገረ ስብከታችን የቆዩ አብያተ ክርስቲያናትን በማስተባበር በዚህ ዓመት ሶስት አብያተ ክርስቲያናት ከኪራይ ቤት ወጥተው የራሳቸውን ህንፃ ቤተ ክርስቲያን ገዝተው አሰርተው በራሳቸው እየተገለገሉ እንዲገኙ እንዲገለገሉ ተደርጓል። በዚህ አመት ካገኘነው ገቢ ለመንበረ ፓትርያርክ በዶላር ባንክ ገቢ ያደረግንበት 5,080 ዶላር የያዘ ደረሰኝ ብፁዕ አባታችን አቡነ በርናባስ ለብፁዕ ስራ አስኪያጅ እንዲያስረክቡልኝ በአክብሮት ጠይቃለሁ።